አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ያየወሉ ቤተሰቦች እንደት ናቸው? ሰላም ነኝ አልሐምዱሊላህ። ኑ ምሳ እንብላ። የኢትዮጵያ ኑሮ እንደዚህ ነው። የኢትዮጵያ ኑሮ እንደዚህ ነው። ምሳችንን አብረን እንብላ። በአልጫና ቀይ ወጥ ምስር ነው ዛሬ ምሳዬ ማለት ነው። ይሄን ይመስላል። እናንተን ለማሳየት መቼም ማላደርገው የለም። ያው ወፍጮ ቤታችንን እየጮኸባችሁ ነው እንግዲህ ምንም ማድረግ አይቻልም። አፉ ባሉ እና ወፍጮ ቤታችንን እያለ ባል ወፍጮ ጮነን እና ሁሌ ነው የሚጮኸው ማለት ነው። ማበጠሪያ አለ፣ ምን አለ፣ ምን አለ በቃ ሁሉ ነገር እዚህ ወፍጨቤ ነው የሚሰራው። ለዛ ነው ሁላችኋለሁ። ቢስሚላ እየበላሁ ነው። ይሄን ይመስላል አገራችን ኢትዮጵያ፣ እንደዚህ ነው ሁሉ ነገር አለ። ማሻላህ ያው ውድ ቢሆንም ጥጋብ ነው ውድ ቢሆንም እንትኑ ማለት ነው የሚገዛው ገበያ ላይ የሚገዛው ውድ ቢሆንም ቤት ግን ጥጋብ ነው። ማሻላ ሞልቷል ማለት ነው። ጥግብ ነው የምትሉት በትንሽ ነገር መተዳደር ይቻላን። ገበያ ካልጠፋ ምንም የሚያማርር ነገር የለም ማለት ነው። ማሻላ እና እንደትናችሁ ሰላም ናችሁ ወይ ሁላችሁ? ዛሬ ማክሰኞ ነበረ የአትክልት ቀን ነው። ገበያችንን ሂደን መተን እዛ የውኔ አትክልት በጣም ነው የምወደው። ከስጋ ይበልጥ አትክልት ነገሮች በጣም ነው የምወደው። እና ጥቅል ጎመን ይህ ውላ አለሁ። ጥቅል ጎመን አይደርቄ ምናምን በቃ የአትክልት ነገሮች ታውን ብዬ ነገሮች በአነት በአነቱ ነው መገቡ። እና እየበላሁ ነው። ኑ እንብላ። ዛሬ ምሳዬ ይሄን ይመስል ነበረ። ቪዲዮ የእናንተ ሼር ላይክ አድርጉ። እስከ መጨረሻ ያለው ለምንድን ነው ሞተው? ሼር ላይክ አድርጉ እሺ። እንሰራበታለን። አሳድጉ ሳድጉ ብላችኋለሁ። እና እንዴት ናችሁ? እንዴት ናችሁ? እንዴት ይዟችሁን? ሳውዲ እንዴት ናት? እኛ ኢትዮጵያ በጣም አሪፍ ናት፣ ጥሩ ይዛናለች። እንጀራችንን እያበላችን፣ እንጀራ እኮ ሲበላን ወደሚሞላው እና ማን እንደ እንጀራ ማን እንደ ሀገር። ኢትዮጵያ ውስጥ ያለው እንጀራ እነሳ ወደ እምንገዛው እንጀራ በጣም ይለያያል። እና ጤፍ እንጀራ ብለን የምንገዛው ራሱ ጫው ነው። እና ማን እንዳገራችን። ከየት እንደሚያመጡት ግን አላውቅም። የነ ጤፍ ነው ብሎ የሚያመጡት ማለት ነው። ይሄን ገና እንፋሎቱ ቦለን ሊያለን ይወጡ ማለት ነው። እና ማን እንዳገር ማን እንዳገር ማን እንዳገር። እኔማ በቃ ይሄው ቀጠልኩ። ልመጣ ነበረ ደግሞ መቀጠል አለብኝ ብዬ ቆየት ብያለሁኝ። እንግዲህ ከአሁን እንኳን እየተቃረብኩ ነው፣ መመለሻ እየደረሰ ነው። ግን ይሄ እንጀራ ተለምዶ እንዴት እንደሚኮን አላውቅም። እንጀራ መብላት ተለምዶ ሀገር ተመጥቶ እንዴት መሆን እንደሚቻል ባላውቅም ያው አለን እንግዲህ። እና እንዴት ናቸው በተረፈ ኑሮ ጤና እንደት ይዟችሁ እኔጋ ሁሉ ሰላም ነው አልሀምድሊላ ቪዲዮዬን እስከ መጨረሻው ተፈታተሉ ላቸኋለሁ ሁሉ ሼር ላይክ አድርጉ ያው እየጮኸባችሁ ነው ምንም ማድረግ አይቻልም ያው ወፍጮ ቤታችን ስራ ላይ ስለሆነ ነው ባይ ባይ በሌላ ቪዲዮ እስከምንገናኝ